ቤት ሎቢያ፣ አንቺ ያው በግሪክ ነው፣ በኢትዮጵያ በዚህ እሺ፣ እሺ፣ አዲሽ። አዎ፣ ከዛ ያው ተገናኝ፣ ተጨባበጡ ማለት ነው እኮ። ኢትዮጵያ ምንድናት ላንቺ? ለእኔ እናቴ ናት። አረንጓዴ ድልድይ ዘፈኝ እስቲ ታውቂያለሽ? የድሮ ነው፣ አረንጓዴ ድልድይ። አረንጓዴ የምልልሽ ዝክራላችሁ ምን ትዘክሪያለሽ? አሁን ታቦት ገብርኤል አለኝ፣ ማርያም አለችኝ። ወደ ነፍሱ ሲያደላ ስጋውን የሚተው ሁለቱም የሚጋጭ የሚመስለን ሰዎች አለ። አሁን ቁርባን እዳት ወጣቱ በጣም ይፈራዋል። ለምን ይፈሩታል? እንደውም እሱ ነው የሚያድናቸው። አሁን መቶ ሰው መቶ ማማ ማማ ሲልሽ እናታችንን ወስዶ ምን ሊያደርጉት እንላለን ይላሉ። ጾም ምግብ ብቻ አይደለም። ስጋ ስላልበላሽ ወይ ወተት እንቁላል ስላልበላሽ አይደለም።